መጀመሪያ የተፈጠረው አባይ ነው ወይስ ኢትዮጵያ ናት? ተጻፈ በፍሬ ዓለም ሺባባው። መምህራንን በክፍል ውስጥ ሲያስተምሩ እየገቡ ማየትና ድጋፍ ማድረግ በፍቅር ከምሰራቸው ስራዎች ውስጥ አንዱ ነበር። የትምህርት አሰጣጡን የተማሪዎቹ አቀባበል ዝግጅቱ ትምህርቱን ለተማሪዎች ለማስረዳት የሚጠቀሙበት መንገድ፣ ትምህርቱን የሚያጠቃልሉበት መንገድ፣ የሚሰጡት የቤት ስራና ተማሪዎች ትምህርቱን እንዲከታተሉ የማድረግ ብቃታቸውን አያለሁ። ስለዚህም አንድ ክፍል ለማየት እንደተለመደው በጠዋት ተዘጋጅቼ የገባው፣ ትምህርቱ በኢትዮጵያ ስላሉ ወንዞች ነበር። መምህሩ በጥሩ ሁኔታ ተዘጋጅቶ ብዙ ማስረጃዎችን ይዞ በኢትዮጵያ ስለሚገኙ ወንዞች፣ እንዲሁም ረዥሙ የአባይ ወንዝ ምን ያህል ርቀት እንደሚሄድ ካርታውን እየጠቆመ እያስረዳ ሳለ አንድ ልጅ እጁን አወጣ። አስተማሪውም ማስረዳቱን አቁሞ እድል ሰጠው። ቲቸር ቲቸር አባይ ነው ወይንስ ኢትዮጵያ ናት? መጀመሪያ የተፈጠረ ወይም መጀመሪያ የነበረው ማን ነው ብሎ ጠየቀ። አስተማሪው ደነገጠ፣ እንደ መሳቅም አለ። የተወሰኑ ተማሪዎች ሳቁ። እኔም ደነገጥኩኝ። ልጁ ጥያቄውን ለመጠየቅ ተነስቶ ስለነበር ተናግሮ ሲጨርስ ወደ እኔ ዞር አለና አይቶኝ ተቀመጠ። አስተማሪው ጎበዝ ልጅ፣ ስለ ጥያቄው አጨብጭቡለት። ይህንን ጥያቄ ለመመለስ የሚፈልግ አለ አለ። ሁሉንም ተማሪዎች ዘወር ዘወር እያለ ተመለከተ። ሁሉም ልጆች እያዩ ዝም አሉ። እኔ ከተቀመጥኩበት ዴስክ ላይ በሐሳብ ባህር ሰመጥኩ። አዲስ ግኝት ላይ የደረስን መሰለኝ። ዋት ኢጂኒየስ አልኩኝ በልቤ። ከክፍሉ ለመውጣት ተቻኮልኩ። መምህሩን አስቆምኩት። ተማሪዎቹን የዚህ ጥያቄ መልስ ነገ ነው የምናመጣው፣ ሁላችሁም በየቤታችሁ አንብቡና ወይንም ሰዎችን ጠይቁና ነው አልኩና መምህሩን ይወጣሁ ያስቆምኩ ጥያቄው በጣም ጥሩ ጥያቄ ስለሆነና በጥንቃቄ መመለስ ያለበት ነው ብዬ ስላመንኩ ነው አልኩት። አንብቦና ተዘጋጅቶ እንዲመልስላቸው ተነጋግረን ተለያየን። ታናሼ አባይ የሚለው ዘፈኗ ላይ መሆንህን ሳላውቅ ስጋና ደማቸው ያለችውን ትዛለኝ። ኢትዮጵያ የምትባል ሀገር ሳትፈጠር ሱዳን፣ ግብጽ የሚባሉ ሀገሮችም ሳይጠሩ ገና መጀመሪያ መሬት ስትፈጠር አባይ ነበረ ገና ከጥንተ አዳም ገና ከፍጥረት የፈሰሰ ውሃ ፈልቆ ከገነት፣ አባይ አባይ አባይ የበረሃው ሲሳይ የበረሃው ሲሳይ አባይ ወዛወዙ ብዙ ነው መዘዙ። የሕፃኑ ጥያቄ የጫረ ሀሳብ አንደኛው እነዚህ ነገሮች አባይ ከተፈጠረ በኋላ ነው የተፈጠሩት። ምናልባትም በውሃ ምክንያት አባይን መሰረት አድርገው ነው የተመሰረቱት። አንድ አይነት መሰረታዊ ፍላጎት አላቸው። የልጁ ጥያቄ ኢትዮጵያ፣ ሱዳንና ግብፅ በአባይ ውስጥ ነው ያሉት ወይንስ አባይ በኢትዮጵያ በሱዳንና በግብፅ ውስጥ ነው ያለው የሚለው አንድምታ ነው። የአባይና የኢትዮጵያ አፈጣጠር ቅደም ተከተል ብላቴናው በጠየቀው መልክ በጭራሽ አስቤው አላውቅም ነበር ግን ደግሞ መታሰብ ያለበት እጅግ መሰረታዊ ጥያቄ መስሎ ተሰማኝ። እስቲ አብረን እናስበው። በእኔ በኩል ግን የመጡልኝ ሀሳቦች ሌላ ጥያቄ የሚወልዱ ጥያቄዎች አለዛም መላመቶች እንጂ መልሶች አልነበሩም። ቀድሞ የተመሰረተው ሀገር ውሃን ፈልጎ ለማግኘት የደከመውን ድካም ቀላል ስለማይሆንለት ቀድሞ የነበረው ዋና ባለቤት ሆኖ በኋላ የተመሰረተው ደግሞ ሁለተኛና ሶስተኛ ባለቤት በመባል በጋራ የሚጠቀሙበት ስምምነት ያስፈልጋቸው ይሆን ወደሚለው ሐሳብ ወሰደኝ። ግብጾች አባይን ብቸኛ የህይወት ምንጫቸው አድርገው ከተማና ሀገር ሲመሰርቱ የወንዞቹ አጠቃቀምና ባለቤትነት ላይ በቂ እውቀት የላቸውም ነበር እንዴ? ኢትዮጵያ የአባይ ምንጭ ላይ ስትመሰረት፣ ግብጽ ደግሞ አባይ መዳረሻ ላይ ተመሰረተች። ግብጽን ከመሰረቷት ሰዎች ይልቅ ኢትዮጵያ የመሰረቷት ሰዎች በብዙ እጥፍ ጥበበኞች እንደነበሩ አሳይተዋል። የአባይ ምንጭ ላይ ሀገር መመስረት በጣም ብልህነት ነው። ነጭ አባይ ከቪክቶሪያ ሀይቅ ይነሳል። ጥቁር አባይ ደግሞ ከጣና ይነሳል። ሁለቱም ሱዳን ላይ ይገናኙና በቀጥታ ወደ ግብጽ ይፈሳሉ። አብዛኛው ውሃ አብዛኛው ውሃ የሚገኘው ከኢትዮጵያ በሚፈሰው አባይ ሲሆን ንጹህ ውሃ ብቻ ሳይሆን ቀይ አፈርም ይዞላቸው የሚሄደው ጥቁር አባይ መሆኑን በርካታ ጽሁፎች ይገኛሉ። በአፍሪካ ረጅም ወንዝ ጥቁር አባይ ኢትዮጵያ መነሻ አድርጎ ሌሎች አስር ሀገራትን እያለፈ ነው ለግብጽ ህይወት የሚሰጠው ግብጾች የሚተዳደሩበት 95 በመቶ ውሃ ከኢትዮጵያ ምድር የሚፈስ ነው እንዲሁም ለሱዳኖች ብቸኛ የውሃ ምንጫቸው እንደሆነ ተጽፏል። ውሃውን በአግባቡ ባንጠቀምበትም በኢትዮጵያ እስትንፋስ ከሚተነፍሱ ግብጻውያን ወገኖች ይልቅ ኢትዮጵያ የመሰረቱ ሰዎች ግን ላቅ ያለ እይታ እንደነበራቸው ያሳያል። እንዴት አይነት ፈተና ነው! አሁን እንዲህ ያለ ችግር እንዴት ነው የሚፈታው? አባይ ምንጭ ላይ ኢትዮጵያ መመስረቷ በአንድ በኩሉ ደግሞ አሳሳቢ ነው ይላሉ ተመራማሪዎች። ለዚህም ምክንያታቸው የኢትዮጵያውያን ንጹህ አፈር እየጠራረገ ከሀገር የሚወጣው በመሆኑ ሀገሪቱን ቆዳ አልባ ሰውነት እንዲኖራትና እንደ ሀገር ከተመሰረተችበት ጊዜ ጀምሮ ለተለያዩ ተፈጥሯዊ ችግሮች እንድትጋለጥ አድርጓታል ይላሉ። አንዳንዴ አባይ ባይኖር የኢትዮጵያ እድል ፈንታ የተሻለ ይሆን ነበር ያስብላል። የልጁን ጥያቄ ለመመለስ በሀሳቤ ብዙ ካወጣ ካወረትኩ በኋላ መምህሩን ጠርቼ ለልጆቹ የቤት ስራ ይሰጣቸው። መጀመሪያ አባይ ብቻውን ተራሮቹን እያቋረጠ ሲምዘገዘግ የሚያሳይ ስዕል እንዲስሉ፣ ከዚያ ቀስ በቀስ ሀገሮች ወንዙ ተከትለው ሲመሰረቱ የሚያሳይ ስዕል፣ በኋላ በውሃ አጠቃቀም ላይ ሲጣሉ የሚያሳይ ስዕል፣ ከዚያ ልጆቹ መፍትሄ እንዲፈልጉ ይደረግ። በጣም ጥሩ የቤት ስራ የሚሆን ይመስለኛል። እኛ ስለዚህ ጥያቄ መልስ የለንም አልኩት። አንድ ሰው ይህንን ስል ሰምቶ ይሄ ጉዳይ በጣም ጥንቃቄ የሚፈልግ የፖለቲካ ጉዳይ ነው ይቅርብሽ፣ አለኝ። የአባይን ቆቅልሽ በትክክልና ሳይንሳዊ በሆነ መንገድ ካልተፈታ ሀገራችን ሁልጊዜ ችግር ውስጥ ትወድቃለች። አልኩት። መፍታት ካለባቸው ራሳቸው ይፍቱት፣ አንቺ ዝም ብለሽ ስራሽን ስሪ አለኝ። ሥራ የምን ነበር አልኩት፣ ግራ አጋብቶኝ። ንግግሩን የፍርሃት መሆኑን ያስታውቅበታል። አይ ፍርሃት፣ እንዴት ነው ከአንተ ጋር የምንላቀቀው? አባይ አባይ አባይ አባይ አባይ አባይ አባይ አባይ አባይ አባይ አባይ እኔም ከልጆች ጋር አብሬ ይህንን ጉዳይ ማጥናት ጀመርኩ። አጼ ኃይለሥላሴ ገና ገና አልጋወራሽ እያሉ ንግሥት ዘውዲቱ የኢትዮጵያ ንግሥተ ነገሥት በነበሩበት ጊዜ ስለ እንግሊዝ ሀገር ጉዟቸው የጻፉትን ማስታወሻ ላይ ከእንግሊዝ መንግሥት ጋር ካደረጓቸው ውይይቶች ውስጥ የአባይ ወንዝ ጉዳይ እንደነበር ጠቅሰዋል። ሁለተኛው ጉዳይ የጣናን ባህር ስለመገደብ ነው። ሚስተር ማክዶናልድ የእንግሊዝ መንግስት የጣናን ባህር እንዲገድብ የኢትዮጵያ መንግስት ይፍቀድለት ብለው ጠየቁ። ለዚህም ከዚህ ቀጥሎ ያለውን መልስ መለስንላቸው። የጣናን ባህር እኛው ራሳችን እናስገድባለን። ስለ ኩባንያው አቋቋመም እንነጋገርበታለን። አስገድበንም ውሃውን ለአንግሎ ጂፕሽያን ሱዳን መንግሥት እናከራየዋለን አልናቸው። ሕይወቴና የኢትዮጵያ እርምጃ፣ ምዕራፍ 19፣ ገጽ 84 ላይ ቀዳማ ኃይለሥላሴ ንጉሠ ነገሥት ኢንግላንድ ባዝ 1929 ዓ.ም አንግሎ ጂፕሽያን ሱዳን በእንግሊዝ ቀኝ ገዢ ስርዓት ውስጥ እንግሊዞች ግብፃውያን ከገዙ በኋላ ከግብጾች ጋር በመሆን ሱዳንን ቀኝ ገዝተው ነበር። የሱዳን ግዛት አንግሎ ጂብሻያን ሱዳን በመባል ይታወቅ ነበር። ምናልባትም የእንግሊዝ ጠቅላይ ሚኒስትር ግድቡን እኛ እንስራው ማለታቸው በወቅቱ ግብፅና ሱዳን የራሳቸውን ግዛት ስለነበሩ ይሆናል። አሁንም መላክ አላቸው። ቢለግሱን እንዴት ጥሩ ነበር። የመገደቡ ስራ ለምን ሳይከናወን እንደቀረ መረጃው ባላገኝም ሀሳቡ እንደነበር ግን ያመላክታል። ከዚያም በፊት የነበሩት ነገስታት በተለያየ ጊዜ አባይን ገድቦ የመጠቀም ሀሳብ እንደነበራቸው የተለያዩ ጥናቶች መጽሐፎች ላይ ተዘግቦ ይገኛል። የኢትዮጵያ ነገስታት አባይን ገድበን ውሃ እናቆማለን በማለት የረጅሙ ወንዝ ጉዳይ ከግብፅ ጋር መደራደሪያና የኃይል ማሳያ ጉዳይ አድርገው እንደነበር ታሪካዊ እውነታ ነው። በወቅቱ አባይ ለኢትዮጵያ መሪዎች ማስፈራሪያ መሳሪያ እንጂ ለራሳቸው ህዝብ ለገቢ ምንጭ ለማዋል የሚነሳበት ጊዜና አቅም የነበራቸው አይመስልም። የአባይ ወንዝ መሰረት አድርጎ ሲገነባ አስር ዓመታት የፈጀው የግብፁ የአስዋን ግድብ የተሰራው በፈረንጆቹ አቆጣጠር በ1960 እስከ 1970 ባለው ጊዜ ውስጥ ነበር። ከዚህ በፊት ግን አስዋን ዝቅተኛው ግድብ የሚባለው አነስተኛ ግድብ በ1902 የተሰራውም ግብፅን ቀኝ በገዙ እንግሊዞች ነው። በ1952 የተነሳው የግብፅ አብዮት በኋላ የግብፅ ፖለቲከኞች ትልቁን ግድብ መስራት እንደ ዋና ዓላማ አድርገው በመነሳት ትልቁን የአስዋን ግድብ ሊሰሩ ችለዋል። ከገደቡትም በኋላ ለኢንዱስትሪያቸው የሚያስፈልገውን ኃይል ማመንጨት ብቻ ሳይሆን ለመስኖ ልማት በመጠቀም የግብርና ምርታቸውን በእጅጉ አሳድገዋል። በተጨማሪም በየጊዜው ያጠቃቸው የነበረውን ጎርፍ አደጋ መቀነስ ችለዋል። አገሮች አሁን ባላቸው ወሰንና ድንበር ሳይከፋፈሉ ጥንታዊ ነገስታት ከአንድ በላይ ሀገሮች ይገዙ ነበር። ለምሳሌ በቅዱስ መጽሐፍ ውስጥ መጽሐፈ አስቴር ላይ አርጤክስስ የሚባለው ንጉስ ከህንድ እስከ ኢትዮጵያ በ127 ሀገሮች ንጉስ እንደነበር ተጽፏል። እንዲሁም ንግሥተ ሳባ የደቡቡ ንግስት በመባል ትታወቃለች። የብዙ ሀገሮች ነገሥታትም እንደነበሯት ተጽፏል። በአሁን አኳኋን ግብፅና ኢትዮጵያ በአንድ ንጉሥ ይተዳደሩ እንደነበርም ከታሪክ ለመረዳት ይቻላል። የላይኞቹ ኢትዮጵያውያን ለማለት ነው፣ አስገባሪ የታችኞቹ ግብፃውያን ገባሪ ሆኑ። ላይኞቹ አምላካቸው ጥጃ ሲሆን፣ ታችኞቹ አሞራና እባብ ይበዛበታል አባይም የጋራ አምላካቸው እንደሆነ ተስማምተው ነበር። ተክለ ጻድቅ መኩሪያ 1951 የጻፉት የኢትዮጵያ ታሪክ መጽሐፍ ላይ ወደ ላዕላይ አባይ ኢትዮጵያ መሆኑ ነው፣ ወደ ታሕታይ አባይ ግብፅ እየፈሰሰ አፈርም እያቀበለ ውሃም እያጠጣ ይመግባት እንደነበረ፣ እንደዚህ ሁሉ ለግብጾችም ስልጣኔ መነሻ ኢትዮጵያ መሆኗን ያረጋግጣል። የኢትዮጵያ ታሪክ ናፓታ መራዊ አንደኛ መጽሐፍ ምዕራፍ 5 ላይ የግሪኩ ፈላስፋ ሄሮዳተስ በ490 ቅድመ ክርስቶስ ልደት እንደጻፈው ኢትዮጵያውያን የስልጣኔ እርሾ ስለሰጧቸው ግብፃውያን የኢትዮጵያውያን ውለት አለባቸው ብሎ ጽፏል። ወይ ጉድ! እኛ ነበርን ማለት ነው። ስልጣኔ ለግብፃውያን ያሳየ ነው አንበሶቹ አቢሲኒያውያን። ታዲያ ምን አግኝቷቸው ይሆን ከዚያ በኋላ? ለእኔ ግን ስልጣኔ ብቻ ሳይሆን ህልውናም የሰጧቸው እየሰጧቸው ያለችው የእድሜ ዘመናቸው ባለውለታና ለግብጽ በተፈጥሮ የተሰጠች እናት ሀገር በመሆኗ ባለውለታነቷ የአንድ ወቅት ብቻ ሳይሆን እስከ ዝንተ ዓለም የሚቀጥል ነው። ከአባይ የሚወጣው አፈርና ውሃ ለእርሻ ለመጠቀም ግብፃውያን መተባበር ነበረባቸው። የሁለቱም ቀደምት ስልጣኔ ብርሃን ፈንጣቂዎች ጥቁር ንቢያውያን ናቸው። ፍሬዲሪክ ቲቦልተን ፕላኔትና ፕላቲኒየም 1982 ይህ ጻፊ ስለ ኢትዮጵያውያን ሲጽፍ ኢትዮጵያ ገነት የምትባለውን የራሳቸውን ሀገር የናይል ምንጭ መሆናቸውን አያምኑም። ደግሞም የሩቅ ሀገር ሰዎች ጻፊዎች ይጠይቃሉ። በዚያ ላይ ስለ ራሳቸው ማውራት አይወዱም፣ ኃጢአት ነው ይላሉ ብሏል። በዚህ መጽሐፉ ላይ የዛጌዌ ስርወ መንግስት አገው ነገስታትም በወቅቱ ጳጳስ ለማስመጣትና በግብፅ ያሉ ግብፃውያን ክርስቲያኖች ደህንነታቸው ተጠብቆ በሀገራቸው ውስጥ በሃይማኖታቸው መኖር እንዲችሉ ለማድረግ ታስቦ ይህንን ሀሳብ የማትቀበሉ ከሆነ አባይን ገድበዋለን በሚል ለማስፈራሪያትና ዛቻ ይጠቀሙበት እንደነበር የታሪክ መዛግብት ያወሳሉ። የሸዋው ንጉሥ አምደ ጽዮን የኢትዮጵያ ሽፍቶች መርዳት ካላቆመ የአባይ ውሃ ወደ ግብፅ እንዳይወርድ አደርጋለሁ ብሎ እንደነበርም ተዘግቧል። ፈርዖኖች አሸንፈው እነሱ ገዢዎች ከሆኑ ኢትዮጵያውያንን ለነሱ ገብረዋል። ኢትዮጵያ ገዢዎች በነበሩበት ጊዜ ደግሞ ግብፃውያን ገብረዋል። አባይ እነዚህን ሀገሮች እንዳይለያዩ አድርጎ በማገናኘቱ ለዘመናት ያለውን ቁርኝነት አሁንም መላ ሊበጅለት የሚገባ አብይ ጉዳይ ሆኖ ይገኛል። እነዚህ ታሪኮች ወደ ኋላ ሄደን ስናይ ግብፅና ኢትዮጵያ የተፋቱ ባልና ሚስቶች በውርስ ያገኙትን ሀብት በጋራ ሲያስተዳድሩ የነበሩ፣ አሁን ግን የተለያዩ ሰዎች ይመስላሉ። ውዝግቡ ሁለቱም ሰርተው ሳይሆን በውርስ ባገኙት ሀብት ላይ ነው። ሁለቱም ሀገሮች ሳይፈጠሩ አባይ ነበረ። አባይ የውርስ ሀብት ነው። ተፈጥሮ ያወረሳቸው። በመጀመሪያ የጋራ አምላካቸው ነበረ፣ በኋላ ግን ማስፈራሪያና የኃይል ማሳያ ሆነ። አሁን ደግሞ የገቢ ምንጭ ነው። ኢትዮጵያ ለ130 ሚሊየን ህዝቧ ሀብት ለመፍጠር አባይን መጠቀም ትፈልጋለች፣ መጠቀምም አለባት። ይህ ውሃ ግን እስካሁን ለመጠቀም አለመቻሏ ብዙ ሳይሆን ገና ለገና ምንጩ ላይ ያለች ሀገር መሆኗ ውሃን ትገድባለች በሚል ፍርሃት በቀጥታም ሆነ በተዘዋዋሪ ለተለያዩ ተጽዕኖዎች እንዲሁም ረዥም ዘመን ለከባድ ፈተናዎች መዳረጓ የሚያሳዝን ነው። ከጥንት ጀምሮ ማለትም ግብፅና ኢትዮጵያ የተለያዩ ሀገሮች መሆናቸው ካወጁበት ጊዜ ጀምሮ እስከ ዛሬ ፈተና ሆኖ ቀጥሏል። ግብፅ ደግሞ ለ94 ሚሊዮን ህዝቧ ብቸኛ የምግብና የህይወት ምንጯ ያለችው አባይ ነው። የግብፅ ፖለቲከኞች 24 ሰዓት በጥንቃቄ የሚጠብቁት ሌላ ጉዳይ ሊኖራቸው አይችልም። የህልውና ጉዳያቸው በመሆኑ ቀድሞ የተፈጠረው ሀገር ማንም ይሁን ማን፣ ይህ በውርስ የተገኘ ሀብት አባይ ለሁለቱም ሀገሮች እጅግ አስፈላጊ ነው። ግብፅ በምንም ህግ ከኢትዮጵያ ጋር አብራክ እንደነበረችና እንደተገነጠለች ባላውቅም የአፍሪካ ቀኝ ገዢዎች እስከመጡበትና አዳዲስ ወሰኖችን እስከሰመሩበት ጊዜ ድረስ የሀገሮች ግንኙነት በተለያየ መልኩ እንደነበር ይታወቃል። በአባይ ምክንያት የኢትዮጵያ ደህንነት ከግብፅ ደህንነት ጋር መያያዙ በጣም ግልጽ ያለ ጉዳይ ነው። ታዲያ ኢትዮጵያ በሰላም እንድትኖር ግብፅ ያለስጋት ስጋት መኖሯን ማረጋገጥ የእኛ ኃላፊነት ሊሆን ነው ማለት ነው። ከአንድ አባት እንደተወለዱ ልጆች በአንድ ቤተሰብ አቆራኝቶ ሊያኖራቸውና የሚያኖራቸው አባይ ለእኛ ምንጩ ልጆች፣ ለኢትዮጵያውያን ከዚህ በፊት እንዳለፉት ዘመናት ሁሉ ስጋትና ሰቆቃ ሆኖ እንዳይቀጥል ወገኖቻችን ግብፃውያንም ሌትና ቀን በቅንነትና በንጽህና ለጋራ ህልውናችን ተግተው ሊሰሩ ይገባል። የላይኛው አስገባሪ የታችኛው ገባሪ ከሚለው አስተሳሰብ ይልቅ የጋራ ጥቅም የሚለውን ላይ ማተኮሩ አሁን ላለው ትውልድ ብቻ ሳይሆን ለወደፊቱ ትውልድ እዳ የሚያቃልል ይመስላል። ይሮሄት ኩኝና እረ ጎበዝ ይህ ነገር አሳሳቢ ነው። ወይም እኛና ግብፃውያን በአባይ ምክንያት እንደገና ጋብቻ መፈጸም አንድ ሀገር መሆን ባንችል እንኳን እንደ አንድ ሀገር ሆነን መስራት ነው ያለብን። እኛ የእነሱን ስጋት ካላጠፋን እነሱም የእኛን ስጋት ካላጠፉ በሰላም መኖር የማይቻል ነው። የአባይ ጉዳይ ለእኛም ለልጆቻችን ከባድ ዕዳ ነው። ማን ያውቃል፣ ኢትዮጵያ የምትባል ሀገር ከጥንት ጀምሮ መከራዋን የምትበላው በዚሁ ምክንያት ሊሆን ይችላል አልኳቸው። እንዴት ከግብፅ ጋር አሉኝ፣ አንደኛው መምህር። አዎ፣ ብዙ ምርጫ ያለን አይመስለኝም። ወይ ጉድ ብለሽ ብለሽ ዛሬ ደግሞ ምን አይነት ነገር ይዘሽ መጣሽ አሉኝ። በመገረም ለተማሪዎች የሰጠናቸው ጥያቄ መልስ ስናየው ልጆቹ በስዕል አባይ መጀመሪያ እንደተፈጠረና ሀገሮችም በኋላ እንደተፈጠሩ በስል ካሳዩ በኋላ ቀድሞ የተፈጠረው ሀገር ምንም ቢሆን በአባይ ምክንያት ለተፈጠረው ውሃ አጠቃቀም ጉዳይ 98 በመቶ ተማሪዎች ሁሉንም ሀገሮች ማለትም ግብፅና ኢትዮጵያ በጋራ ተስማምተው መጠቀም አለባቸው፣ የሚል መልስ ሰጠን። በእኛ በኩል ለልጆች አሁንም መልስ አልሰጠናቸውም፣ መልስ ፍለጋ ላይ እንደሆን ነገር ናቸው። የአባይ ጉዳይ የትውልድ ስጋት ሆኖ እንዳይቀጥል ልጆቻችን በአባይ ጉዳይ ላይ ጥሩ ግንዛቤ እንዲኖራቸው ማድረግ የዘወትር ስራችን ሊሆን ይገባል። ከኛ የተሻለ መፍትሔ ማምጣት የቀጣይ ሀገር ተረካቢ ትውልድ የቤት ስራ ነው። ሁለቱም ሀገሮች ከዘላለም ስጋት ነጻ የሚያደርጋቸው የመፍትሄ ሀሳብ በማቅረብ አባይን በጥንቃቄ የምንጠቀምበት መንገድ መፈለግ አለባቸው። ለማንኛውም የአባይ ጉዳይ ለሀገራችን የወደፊት እጣፈንታ ወሳኝ ጉዳይ በመሆኑ ወገባችንን አጥብቀን እንምከርበት። ተማሪዎቻችን በጠየቅናቸው ወቅት አባይ ወይም ኢትዮጵያ ቀድሞ የተፈጠረ ማን ነው የሚለውን ጥያቄ ከመጠየቃችን በፊት ኢትዮጵያና ግብጽ እንዴት አባይን ይጠቀሙበት ለሚለው ጥያቄ አብዛኞቹ ተማሪዎች ኢትዮጵያ የአባይን ባለቤት ናት የሚለውን መልስ ነበር የሰጡት። ሀገሮች የተፈጠሩት ወንዙ ከተፈጠረ በኋላ መሆኑ ሲገነዘቡ ግን መልሳቸው ሁለቱም ሀገሮች በጋራ ይጠቀሙበት ነበር። ይህ እውቀት ኢትዮጵያና ግብጽ ተሳስበው መስራታቸው አማራጭ የሌለው አቅጣጫ መሆኑን እንዲገነዘቡ የረዳቸው ይመስል ነበር። የልጆቹ ጥያቄ ለተጨማሪ ጥያቄና ሀሳብ መነሻ ሆኗል። ስለዚህ በውሃ የመጠቀም መብት ዙሪያ ለሚነሱ ጥያቄ የእኛ መልስ አጥብቀን እንምከርበት ነው። ፍሬ ዓለም ሺባባው ላስብበት ከሚለው መጽሐፍ የተወሰደ።